ይሄ በጣም አስተዋይ ሴትና ስል በምክንያት ነው ማለት ነው። አያችሁ ማን ከእሷ ጋር የሆነን ሰው በኮ ላይን እንድናይላት ነው የምትፈልገው እንጂ አንዱን ወደን አንዱን መጥላት፣ አንዱን ከፍ አንዱን ዝቅ እንድናረግባት በፍጹም አትፈልግም። አያችሁ ምን እንደምታደርግ አንድ ቀን ካንድኛው ጋር፣ አንድ ቀን ካንድኛው ጋር እየመጣች ሁለቱንም በኮ ላይን እንድናደርግላት የምታደርገው ጥረት አያችሁ፣ እንዴት አስተዋይ ሴት እንደሆነች። እና ዛሬ እንግዲህ ከፉፉ ጋር ከትናንት ወዲያ ከብሩኬ ጋር መጥተው ነበረ። ዛሬ ደግሞ ከፉፉዬ ጋር ልዩ በሆነ ቪዲዮ ማታ በፍቅርዬ ቤት ይመጣሉ። በዛሬው ዕለት ወይ 200 ሺህ ፍቅርዬ እናስገባታለን ወይ 190 ሺህ እናስገባታለን ማለት ነው። ላይክ ላይክ እያደረግን ሸርሸር እያደረግን ማለት ማለት ነውና በሷ ቤት ዛሬ አሪፍ በሆነ ቪዲዮ ይመጡልናል ማለት ነው እየተለቀቀው ፎቶ በጣም ደስ የሚል ፎቶ ነው። የእውነት እንምራችሁ ከእንቅልፌ ስነሳ ድንገት ነበር ያየሁት። በቃ ውስጥ ደስ ነው ያለው ማለት ነው። እና በፊትም እንዳልተለያዩ ወይም ምንም አይነት ጸብ እንደሌለ መቶ ፐርሰንት አውቃለሁ። ሆኖም እያለ ግን ለሚዲያውም ቢሆን በቃላ ሰዎች ብዙ ነገር ነው እያሏት ያለው በቃ ፉፉ ላይ የወሰኑ ያሉት ውሳኔ ወይም ደግሞ ፉፉን እየተናገሩት ያሉት ነገር በጣም እንትን የሚል ነበርና እሷ ግን ሳትሰማቸው በቃ ሁለቱንም ቡሪኬንም ፉፉንም በኮላይን አይተን ሁለቱንም ወደንላት አብረው ስራ እንዲሰሩ ነው የምትፈልገውና እኛ ደግሞ እሷ የወደደችውን ነገር እሷ የተመቻትን ነገር ማበረታታት አለብን ማለት ነው። ስለዚህ መውደድ አለብን ግዲ ነው። ኦኬ። አንድ ሰው ስትወዱት ምንድነው የሚባል ተረት አለ። እዚህ ጋ መናገሩ ተገቢ ላይሆን ይችላል እንጂ ስትወጂስ እስከምኑ ይባላል። እና አንድ ሰው ስትወዱት መጥፎ ነገርም ሲኖረው ጥሩ ነገርም ሲኖረው ሁሉንም ነገር በአንድ መውደድ አለባቸው። ፍቅርዬ ደግሞ ምንም አይነት መጥፎ ነገር የላትም። ሰው ዝም ብሎ አስተሳሰቡ ዝቅተኛ ወይም ደግሞ ያስተሳሰቡ ወይም የመረዳት ችግር ነው እንጂ ምንም አይነት መጥፎ ነገር የለባትም ማለት ነው እኮ። ሰዎችን በቃ እያሳደገች የገሽቱ መስራት የፈለጉትን ሰዎች እያመጣች ወደ ዩቲዩብ እንዲበረቱ እንዲጠነክሩና አይዲያ እየፈጠሩ ሁላቸውም አብረው እድገት ላይ እንዲደርሱ ነው ጥረት እያደረገች ያለችው እና የኔን ቁሴቴን ያስተዋይ በጣም ነው ደስ የሚለው እና በጣም ነው ደስ ያለኝ ጋይስ ማለት ነው። እንግዲህ ዛሬ በፉፉዬና በፍቅር ዙሪያ የወፋት ፈተፈት አቆርም ትንሽ ጨንጓራቸው እንዲህ የሚል ሰዎች አትጠፉም። እንግዲህ ልበን ምናምን ካለ ሸራ ጠጡበት ማለት ነው። አንዳንድ ብርጭቆ ካልበቃችሁ ደግሞ ሁለት ወጥ ብርጭቆ ነገር ጣጣታችሁ ጣጣታችሁ ባይቀራና ልበን ዲያሽ ነው የመዳምን ቤዝ እንዳታበላሽ እንጂ ማለት ነው። እነ ትንሽ ያው ጨንጓራቸው አረር የሚል ሰዎች አይጠፉም ብዬ ነው ማለት ነውና፣ እነሱ በቃ መስራት ነው የሚፈልጉት ማንም እንዲጠላ ማንም እንትን እንዲል ምናምን አይፈልጉም። በቃ ህዝቡ ዘይ በጥሩ ሁኔታ ቀርበው መስራት፣ መለወጥ፣ ማደግ፣ ከፍታ ነው የሚፈልጉት ማለት ነውና እኛ ደግሞ የምንወዳቸው ሰዎች ከፍታቸውን ለማየት ጥረት ማድረግ ነው እነሱ ማበረታታት፣ ማገዝ በምንችለው ነገር ማለት ነውና፣ የኔን ቆዎች ተጓዙበት፣ ሂዱበት ማለት ነው። በጣም ነው ደስ የሚሉት፣ በጣም ነው የሚያምሩት። ትናንትና ፕራንክ አድርገዋት ነበረ ፍቅይን ማለት ነው። እና ብዙ ሰው በቃ ቡሪኪና ፉፉ ተጣልተው ምናምን በቦክስ ይመጣሉ ምናምን የሚል ነገር ነበር እየጠበቁ ያለው። ትናንትና አንድ ላይ ሆነው በፍቅር ሲመጡ ብዙ ሰው ለራሱ ገርሞታል ማለት ነው። አንዳንድ ያው የማይፈልጉ ሰዎች ማለት ነውና እኛ ያለብን ነገር ማበረታታት ነው፣ ሁሉንም ማለት ነው። ሁሉንም በኮላይን አድርገን በቃ ሌላም ሰው ቢመጣ ለራሱ ሌላም ሰው ቢመጣ በኩል አይን ማየት ነው። እነሱ ማንም ከማንም አይጣላም። እነሱ እዚህ ጋ እንደ ጠብ አስመስለው ራሱ ቪዲዮ ቢሰሩ ተጣልተው ምናምን አይምሰላችሁ ማለት ነው እና ሌላም ሰው ተጨማሪ ሰው ቢመጣም ይን ሰው በኩል አይን ማየት ነው። ከማንኛውም ማንኛውን ዝቅ ማንኛውን ከፍ ሳናደርግ ማለት ነው። እና ደስ በሚል ቪዲዮ ዛሬ ይመጡልናል ማለት ነው። ያው እንደነገርኳችሁ እናበረታታቸው ማለት ነው እና እኔንም አበረታቱኝ ማለት ነው። ሲቀጥል ደግሞ ሌላ ደግሞ ዴዚ ያለቀሰች፣ የእውነት ዴዚን የሚረዳ ሰው ጠፋ፣ ዴዚ የልቧን የሚያቅላ ሰው ጠፋ ማለት ነው። ጋይስ በጣም እያሳዘነችኝ ያለች ልጅ ናት። በአሁኑ ሰዓት ዴዚ ከቲክቶክ መንደር ማለት ነው እና በጣም ልቤን እየነካችው ነው እውነት ለመናገር ትናንትና። በቃ እንባዋ በቃ እንደገደል ላይ ውሃ ነው በቃ ኩልል ያለ ሲወርድ የነበረው ማለት ነው እና በጣም አዝና ተከፍታ ነበረ እና እንጃ የሚረዳ ሰው ጠፍቷል ጋይስ ልጅቱን የሚረዳ ሰው ጠፍቷል ማለት ነው። በቃ እናት በስነ እናት ብዙ ነገር አሉ እኮ መጥፎ እናቶችን እውነት ለመናገር ማለት ነው። እንጃ እናቷ እንዴ ዘሆነባት መሰለኝ። አንዳንድ ሰዎችም እናቷ ባትወዳ መኪና ገዛላት ምናምን ይባላል። መኪና ወይ ለይታ ወይ ደሞ አንዳንድ ሰው እኮ ለይታ ብሎ ለራሱ ብዙ ነገር ያደርጋል ከልብ ሳይሆን ለይታ ብሎ ብዙ ነገር የሚያደርግ ሰው እንደለ ታውቃላችሁ። ወዶ ሳይሆን ያንን ነገር ለይታ ወይም ሰው ሰው እንዲልለት ወይም ደግሞ ሰው ለገሌ ይሄን ያረገለት እንዲባል ብቻ የሚያደርግ ሰው አይታችሁ ታውቃላችሁ። እና ለዛም ሊሆን ይችላል ወይም እንደገናም ደግሞ ዚ በራሴ ነው የገዛት መኪናውን እያለች ነው ማለት ነው እና ብዙ ችግር እንዳላት ግን ደግሞ የሚረዳት ሰው እንደሌለ ነው በሰሞኑ በቲክቶኳ እንትን እያለች ያለችው ቀ ምንም የሚረዳ ሰው አላገኘችም። ግን ደግሞ እሷ በጣም ብዙ እናቷም ከቤት አስወጥታታለች። ለብቻዋን ያለችው እናም በጣም ብዙ ስቃይ ነው። እኔ እንጃ ልጅቱ እየበራሁላ ነው፣ እውነት ለመናገር የሆነ ተናዳ ራሷን የሆነ ቦታ እንዳትጥል ወይም ደግሞ ተናዳ በቃላ የሆነ አሚሯ የሆነ ነገር እንዳይሆን ማለት በመጥፎ እኮ ነው ጋይስ ከዚህ ፍቅር ከባድ ነው። ከአሌክስ ጋር እንግዲህ ወይ አሌክስ ተቀይሞ በሚ እናቴ በምትናገራቸው ነገሮች ተቀይሞ ከኔ ሊሪቅ ይችላል የሚል ሀሳብ አለ። ፍቅር ከባድ ነው እውነት በቃ እሱን አስቀይሞት እኮ ከፍቶት ሆን እንደገና ደግሞ በእሷ ዙሪያ የሚደርስባት ነገር አለ። ብቻ ያ ያ ሁላ ተረባርቦ እሷን የሚረዳ ሰው አታ የሆነ ነገር እንዳትሆን ፈላለሁ። የሆነት እስኪ የምትችሉ ከጎና ሁኑ ማለት ነው። የምር ከጎና ሰው ያስፈልጋታል። አይዞሽ ሴት ሴት እኮ ሳይካፋስ እንብላት ታላስ ምን ልቧ ቁስል ሲል ነው የምታላሰው እና ኒስ ታላሰ ትናንትና ላይ ያን ጀጀኒ ብላችኝ ምስኪን ገና ታዳጊ ልጅ ናት። በዛ ላይ ማራማ አማረኛ አትችልም እንዶ እየልባን እንኳን አውጥሳ ለማስረድ ለመናገር እንኳን እንትን ይላልና ከባድ ነው እና እያሳዝነችኛለች። ልጅ ልጅ ብትኖር ከቲክቶክ መንደር ዲዚ ናት በዚህ ሰሞነ ማለት ነውና እስኪ ብቻ ሁሉም ነገር ጥሩ አላህ ያደርግላቸው የሆነት ሁሉም ነገር ይስተካከላል ማለት ነው። ሲቀጥል እና እንግዲህ የእነ ፍቅርየን እና የእነ ፍቅርየን እና የእነ ፉፉን ቪዲዮ ያው ቅዬ ቤት ነው የሚለቀቀው እስከሚመስቸኩኝ እያለሁኝ ማለት ነው። በረግራስ ላይ ስራ ላይ ነበርኩኝ ያው ስራዬን ትቼ ከመዳም እንት ላይ ሰዓት ሰርቄ ነው እዚህ እናንተ ጋር እያወራሁ ያለሁት ማለት ነው። እና ያላችሁ በሰላማችሁ ብዙት ይበልኝ ቪዲዮ ሰብስክራይብ ቻናሌን ሰብስክራይብ አድርጉኝ በቃ ደስ ደስ የሚላችሁ ያኔ በፍላጎት ሰብስክራይብ አድርጉኝ ያለ ፍላጎት እንኳን አልፈልግም ቀደስ ብሏችሁ ከሆነ የሆነ በቃ በረጋት ምን ችግር አለው ብላችሁ የምታስቡ ውስጣችሁ መልካም ሰዎች ማለት ነው መልካም ሰዎች ከሆናችሁ ሰብስክራይብ አድርጉኝ ማለት ነው እንዲሁም ደግሞ ቪዲዮውን ላይክ አድርጉ በያላችሁበት ሰላማችሁ ብዝት ይበልልኝ ውድ የሀገሬ ልጆች ባይ ባይ